ትራዎሬ እስካሁን ሀያ የመግደል ሙከራ ፈረንሳይ አካሂዳበታለች። ከሀያ አንደኛው የግድያ ሙከራ ደግሞ እንደማይድን ስትዝት ነበር ግን አልተሳካላትም። ምዕራባውያን በዚህ ልክ ትራዎሬ ለመግደል ያሰቡት ምን በድሏቸው ይሆን ጥያቄያችሁ ሊሆን ይችላል። ቡርኪና ፋሶ በወርቅ ምርት ከአፍሪካ አንደኛ አገር ናት። በጥጥ ምርትም እንደዛው። ሌላው ኮፐር፣ ሊቲየም እና ዚንክ የተባሉ ማዕድናት በብዛት ይገኙባታል። ፈረንሳይ ቡርኪና ፋሶን ቅኝ በገዛችበት ወቅት በገፍ እነዚህን ማዕድናት ትጠቀምና ኢኮኖሚዋን ታሳድግ ነበር። አሁን ግን ጥቅሟ ቀረ። ሌላው ቡርኪና ፋሶ በማሊና በኒጀር ብቸኛው የአየር መንገድ የነበረው ኤር ፍራንስ በሶስቱም ሀገር እንዳይበር ታግዷል። ይህንን የሚያደረገው ደግሞ ትራዎሬ ነው። ከማዕድኑ ውጭ በአየር መንገዱ ብቻ ከ100 ሚሊዮን ዶላር በላይ ገቢ ታገኝ ነበር። ይሄ ጥቅም ቀረ፣ ፈረንሳይ አንገበገባት። ሌላው ፈረንሳይ ከኒጀር ከኒጀርና ከማሊ የምታገኘው ዩራኒየምን አስቀርቶብኛል የምትለው ትራዎሬን እሱን ካስወገደች ጥቅሟ እንደሚመለስ ታውቃለች። እና ለሀያ አንደኛ ጊዜ ይሳካልኛል ያለችውን የመግደል ሙከራ አደረገች። ለዚህ ሚሽን ፈረንሳይ ያዘጋጀችው ፍጹም የማይጠረጠር የቡርኪናፋሶ የሀገሪቷ ተከባሪ ሰው ነበር። ይህም ሰው ይህን ተልእኮ ያሳኩልኛል ብሎ ያሰባቸውን ሁለት የደህንነት ሰዎች ወዳረፈበት ክፍል አስጠርቶ ስለ ተልእኮ ይናገራል ከመናገሩ በፊት ተልእኮም የሚፈጽሙ ከሆነ ለእያንዳንዳቸው አምስት ሚሊዮን ዶላር እንደሚሰጣቸው ይነግራቸዋል። በተስማሙ ገንዘቡን ቅድሚያ እንደሚሰጣቸው ይነግራቸዋል። እሺ ተልእኮው ምንድነው? ይሉታል ትራውሬ መግደል ይላቸዋል። ከተልእኮው በኋላ የሱን ስም እንዳያነሱ በማስጠንቀቅ ይነግራቸዋል። ሁለቱም የደህንነት ሰዎች እንደተስማሙና ሂሳብ በቅድሚያ እንዲሰጣቸው ተነጋግረው 10 ሚሊዮን ዶላር ለእያንዳንዳቸው አምስት አምስት ሚሊዮን ዶላርና ስናይፐርና በርካታ የጦር መሳሪያዎችን ይዘው ወደ ትራውሬ ያቀኑ። ትራውሬ ጋር ሲደርሱ የተፈጠረውን ሁሉ ነገሩት። 10 ሚሊዮን ዶላርና መሳሪያዎችን አስረከቡ። ወዲያው በትራዎሬ ትዕዛዝ መሰረት የተደራጀ ቡድን ሰውየው ወዳረፈበት በመላክ ወዲያውን በቁጥጥር ስር ዋለ። ስልኩና ኮምፒውተሩ ሲፈተሽ ሌሎች በዚህ ተግባር የማይጠበቁ ሰዎች ከዚህ ተልዕኮ ላይ እጃቸው እንዳለባቸው ተገኘባቸው። ትራዎሬ በዚህ ነገር እጅጉን ተወዛገበ። ለዚህም ሲባል በሚስጥር ይዘውታል። ምን አይነት ሰው እንደሆነ ይሄ ሰው ማለት ነው። ትራዎሬ በዚህ ሀገር ወዳድ ሰዎች ምክንያት ለሃያ አንደኛ ጊዜ ከተደረገበት ሙከራ ለመዳንጭ የፈረንሳይን ጦር አስበርክጎ ከሀገሩ ያስወጣ ደፋር መሪ ነው። አፍሪካውያን ስለዚህ ወጣት አውርተው አይጠቅሙም። በሁለት ዓመት ውስጥ ሀገሩን የለወጠ መሪ ይሉታል። ትራዎሬ የቡርኪና ፋሶን ከቅኝ ግዛታዊ ማዲያቷ ሲቀይራ እርሱ ልብሱንም ሳይቀይር ነው። ለፕሮቶኮል አይጨነቅም። ለቤተ መንግስት አይጨነቅም። ለመኪናም እንደዛው ልብሱ የሀገሩን ኮማንዶ ወታደሮች ልብስ አብሮ ከነሱ ጋር ይለብሳል። ብዙ ጊዜ የሚሄደው በእግሩ ነው። የሚኖረው ከሚመራው ህዝብ ጋር ነው። ፊልድ ሲወጣ የሀገሩን ሰራዊት ፒክአፕ መኪና ተጠቅሞ ከወታደሮቹ ጋር ሄዶ ህዝቡን አገልግሎ ይመጣል። ማካበድ፣ ህዝብን ማስጨነቅ፣ መንገድ መዝጋት የሚባል ነገር ከሱ ጋር አይሰራም። ሲበዛ ትሁት ነው። ሃይማኖተኛ ነው። ደግ ነው። ደግሞም ሲበዛ ጀግና ነው ተንሰራፍቶ የነበረውን የፈረንሳይ ጦር አስበርግጎ ከሀገሩ ያስወጣ ደፋር ጀግና ነው። ኢብራሂም ትንሽ፣ ትልቅ፣ ባለሀብት፣ ባለስልጣን፣ ደሃ፣ አዋቂ፣ ምሁር ሳይል ለሁሉም ይታዘዛል፣ ያገለግላል። ትራውሬ ገና ወጣት ነው። በወርቅ የበለጸገችውን ሀገሩን ለመካስ ተላከመድ ይሉታል የሀገሩ ህዝቦች በሙሉ ድምጽ ይወዱታል። ትራዎሬ ብለው አይጠግቡም። የሚገርመው አለም ላይ ድሀ ሆነው ህዝባቸውን ካስተዳደሩ ሁለት መሪዎች አንደኛ ወጣቱ ኮማንደር ኢብራሂም ትራዎሬ ነው። ዝቅተኛ ማዕረግ ጀነራል የሚከፈለውን ክፍያ ብቻ እያገኘ ህዝቡን የለወጠ መሪ ሆኗል። በኑሮ ውድነት በችግርና በስደት የተበሳጨው የቡርኪና ፋሶ ህዝብ ፈረንጆች ቀን አቆጣጠር በ2022 በመንግስት ላይ ከፍተኛ ምሬት ማቅረብ ይጀምራል። በዛው አመት ወታደራዊ ኃይል ሲቪል መንግስቱን ከስልጣን ያስነሳል። ህገ መንግስቱ በጊዜያዊነት ታገደ። በዛም በኦክቶበር 2022 እንደ ኤሮፓውያን አቆጣጠር ኢብራሂም ትራውሬ የቡርኪና ፋሶ ፕሬዚዳንት ሆኖ ተሾመ። ትራውሬ ወደ ስልጣን ሲመጣ ምን ምን አደረገ ብላችሁ መጠየቃችሁ አይቀርም። የመንግስት ሰራተኛ ቁጥርን ቀነሰ። አላስፈላጊ ቢሮዎችንና የመንግስት ተቋማትን አጠፈ። የሚኒስትሮች ደሞዝን ቀነሰ። የመንግስት መኪኖች፣ አላስፈላጊ ስብሰባዎችን አገደ። የጉልበት ሰራተኞች ደሞዝን ጨመረ። ከውጭ የተመረቱ የታሸጉ ምግቦች ወደ ሀገር ውስጥ እንዳይገቡ ከለከለ። የምግብ ዋጋ 50 ፐርሰንት እንዲቀንስ ተደረገ። የሀገር ውስጥ ምርት ላይ ብቻ ትኩረት አደረገ። ከቻይና ከህንድ የሚገቡ እቃዎች በሀገር ውስጥ ተካ። ሩዝ፣ ቲማቲም፣ ድልህ፣ ጥጥ በስፋት ማምረት ተጀመረ። የኮካኮላ ፋብሪካ በአፍሪካ ትልቁን ኩባንያ በቡርኪና ፋሶ ውስጥ እንዲከፍት አስደረገ። አንድም ጥሬ እቃ ግን ከውጭ አይመጣም፣ ከዛው ከቡርኪና ፋሶ ነው። አይኤምኤፍ ብርና በድረስ ሲሉት እግዜር ይስጥልኝ ብሎ አባረረ። የዓለም ባንክ ያስጀመራቸውን ፕሮጀክቶች ተቀብሎ እራሱ አስጨረሰ። የእርዳታ ድርጅቶች ከሀገሩ ጥርግርግ አድርጎ አባረረ። ቡርኪና ፋሶ ውስጥ የተለያየ ማዕድናትን ያውጡ የነበሩ ድርጅቶችን አስገድዶ አዲስ ውል ተባባለ። ግብር ይከፍላሉ። ከሚያገኙት ገቢ ላይ አምሳ በመቶ ለቡርኪናፋሶ መንግስት ያስገባሉ። የሰራተኛ ደመወዝ ክፍያ በሀገሪቷ ሕግ መሰረት እንዲከፍሉ አስፈረሟቸው። ፈጣን መንገድ፣ ሆስፒታል፣ ሁለተኛ ደረጃ ትምህርት ቤት በቡርኪናፋሶ ኢንጂነሮች አቅም ብቻ እንዲሰሩ አደረገ። በዚህ ሁለት ዓመት ውስጥ ብቻ ከሁለት ሚሊዮን የሚጠጋ ህዝብ የቤት ባለቤትና የንጹህ መጠጥ ውሃ እንዲያገኝ አደረገ። የቡርኪና ፋሶ ዲያስፖራ በገፍ ወደ ሀገሩ እየገባ ይገኛል። የዝቅተኛ ደሞዝ ተከፋዮቿ ጋር ከፍ እንዲል አደረገ። ቡርኪናፋሶ ውስጥ ተቃዋሚ የለ ደጋፊ የለ፣ ሁሉም የእጅና ጓንት ሆኖ በህብረት ሀገሩን ለማሻሻል ይሰራል። በጣም የገረመኝ አንድ ነገር ልንገራችሁ። እያንዳንዱ ፕሮጀክት ወጪው በትልቅ ታፔላ ላይ ተጽፎ ፕሮጀክቱ ሳይት ላይ ይለጠፋል። ማንኛውም ዜጋ ወጪውን ሄዶ ኦዲት ማድረግ ይችላል ሌብነት ዘረፋ ሙስና የሚባል ነገር የለም ትራዎሬ ወደ ማይኩ ጠጋለ አንድ ነገር ተናገረ ህይወትን የምትሰጥ እናት ለሆስፒታል ለምን ትከፍላለች በቡርኪና ፋሶ ከዛሬ ጀምሮ በሁሉም የመንግስት ሆስፒታል ሴቶች ያለምንም ክፍያ በነፃ ልጅ እንዲወልዱ ተወስኗል። እኔ የተወለድኩት ከሴት ልጅ ነው። ሴት ልጅ ህይወትን ወደዚች ምድር ለማምጣት ብዙ ክፍያ ስትጠየቅ ማየት አልፈልግም። ደሃ እናቴ እኔን ለመውለድ በሚከፈል ክፍያ ምክንያት እኔን ልታጣ ነበር። ፈጣሪ ባይፈቅድ ኖሮ እኔም በህይወት የለሁም ነበር፣ ዛሬ የዚችን ሀገር ፕሬዚዳንት አልሆንም ነበር። ስለዚህ ህይወትን የምትሰጥ እናት ለሆስፒታል መክፈል የለባትም ሲል ተናገረ። ሌላው ደግሞ የኤሌክትሪክና ውሃ አገልግሎት አረጋውያን በነጻ እንዲጠቀሙ ፈቅጃለሁ፣ አለ። እኛ ልጆቻችሁ ደርሰንላችኋል፣ ከዚህ በኋላ አረጋውያን ለመብራትና ውሃ አይከፍሉ እያለ ተናገረ። ሌላው ደግሞ ወደ ማይኩ በደንብ ጠጋ ያለ ቡርኪናፋሶ ከአሜሪካ ታስገባ የነበረውን ልባሽ ጨርቅ ከዚህ በኋላ እንዳይገባ አለ አህጉር እንጂ የቆሻሻ ገንዳ አይደለችም ብሎ ተናገረ። ለዚህም ነው ምዕራባውያን በጣም የሚጠሉት። እንደዚህ በራሱ የሚተማመን መሪ እንዲኖረን አይፈልጉም። ለዛ ነው የሊቢያውን ፕሬዝዳንት መሀመድ ጋዳፊንም ያስወገዱት። ፈጣሪ ይጠብቃል።